ትኩስ ቡና ይፈጨም ከማ ምናምን ነገር ይሞከራል እንጂ ባትጠቀሙበት የተመረጠ ነው። ቡና ብቻ ብትጠቀሙበት የተመረጠ ነው።

ማድረግ ይቻላል። በአንድም ማድረግ ይቻላል። ካነሰች ደግሞ ሶስቱንም ማብራትም ማጥፋትም ትቻለች ማለት ነው። ከሰል ማቀጣጠያ ነች ትንሽ አሁን ሴቶች እንግዲህ ብዙ ጊዜ ናም ከንትስከሰሉ ኤሌክትሪክ ማቀጣጠል ትችላላችሁ ማለት ነው። ግን ማቀጣጠል ብቻ ደግሞ ደግሞ አይደለም እ ጀበና እራሱ ማስቀመጥ ትጥዳለች። አዎ። በጣም ሰላም፣ ጤና ይስጥልን ውድ ተመልካቾቻችን፣ እንደምን አላችሁ? በዛሬው የቢዝነስ ሪቪው ፕሮግራማችን እንግዲህ ጎተራ አካባቢ ጎዶልያ ኤሌክትሮኒክስ ላይ ተገኝተን የቤት እቃዎች ዋጋቸው፣ ጥራታቸው፣ አይነታቸው ምን ይመስላል የሚለውን እንግዲህ ልናስቃኛቸው ወደናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ የቤት እቃዎች ዋጋቸው ጥራታቸው እንዲሁም ደግሞ አይነታቸው ምን ይመስላል የሚለውን እንግዲህ ወደ እናንተ ጎራ ብለን ለተመልካቾቻችን ልናሳይ ይወደናል። እስኪ ራሳችሁን አስተዋውቅልን። እኔ ሚፍታ ሙባረክ ይባላለሁ የሀላ ኤሌክትሮኒክስ የቤት ዕቃ ሻጮች ነ ምን ምን አይነት የቤት እቃዎችን ትይዛላችሁ? የቤት እቃዎች የምንይዘው ያው ከትልቁ ስንጀምር የስታንዲንግ ኦቭኖች አሉ፣ ፍሪጆች አሉ፣ ልብስ ማጠቢያ እና ወተት ዲስፔንሰሮች ምናምን ነገር አለ። ከትንሹ ስንጀምር ደግሞ የጁስ መፍጫ፣ የሽንኩርት መፍጫ፣ ካውያ፣ የቡና መፍጫ፣ ፔርሙሶች፣ ኬትሎች ምናምን አሉ። ብዙ እቃዎች የቤቶች እንዳለ ሙሉ ነው የምንይዛቸው። በጣም አሪፍ እንግዲህ ሙሉ የተሟላ ቤት ነው። በጣም ነው ደስ የሚለው። እስቲ ዛሬ እንግዲህ ከትንንሾቹ የቤት እቃዎቹ ጀምረን ዋጋቸው፣ ጥራታቸው ምን ይመስላል የሚለውን እንግዲህ ለተመልካቾቻችን እናሳይ። ኬት እንጀምር። ኬት እንጀምር። የቡና መፍጫዎች አሉ። እንደገና ደግሞ ኬትሎቹ ምናምን አሉ። ይሄኛው የቡና ማፍያዎች ናቸው። የቡና ማፍያዎቹ እንዳሉ ሳያይዛቸዋሉ። ይሄ ስቲም የሚያደርጉት ቡናዎች ናቸው። ቡና ብዙ ጊዜ አሁን የጀበና ተተው ወደዚህ እየመጡ ነው ያሉት። ያው ጥራቱን እየጠበቀ እንደገና ስቲም ስለሚያደርግ ከቡናው ትንሽ ስቲም ስለሚያደርግ ብዙ ሰው እየወደደው ነው አሁን። ይህን ስንነግርሽ ይሄኛው በትንሹ ነው አራት ሲኒ አምስት ሲኒ ነው የሚያወጣው፣ ትንሽ ነው፣ ግን ዘጠኝ ሲኒ ይባላል። ግን ዘጠኝ ሲኒ ቢባለም ትንሽ ሲኒ ነው የሚያወጣው ማለት ነው። ውሃ ዘንቀጥበታለን ጀብ ቡና ደግሞ እዚህ ጋር አድርገን ላይ ወይ ከሰሌ ጥለ ነው ከዛ ስ የሚያደርግና በዚህ ያወጣል። ይህኛው በትንሹ መብዬሻ አለው። እዚህ ጋር እንደምታያቸው ትላልቆቹ ናቸው። ሀገር ነው የሚመጡት የምታስመጧቸው ይሄኛው የሚመጡ ቻይናዎች ናቸው ግን ግን ጣሊያን ዲዛይን ነው። የጣሊያን ዲዛይን ስሎች ከሆነ ድረስ ቻይና የሚሰራው አሪፍ እቃዎች በጣም አሪፍ እቃ ናቸው። እኔ እንደተመለከትኳቸው እንዳለሁት ዋጋቸው ስንት ይመስላል? ከትንሽ እስከተለቁ ባለስድስት ነው ባለ ዘጠኝ ያለ ባለስድስት ሲኒ የምትባል ነች ይሄኛው አንድ ሺ አምስት መቶ ብር። ይሄኛው እንደነገርኩሽ ይሄ ባለ ስድስት ይሄ ባለ ዘጠኝ ነው። ይሄኛው ደግሞ ይሄም አንድ ሺ አምስት መቶ ብር ነው። ይሄኛው ደግሞ ባለ ዘጠኝ ሲኒ ይሄ ሁለት ሺ ብር ትልቁ ደግሞ ባለ አስራ ሁለቱ ደግሞ ሁለት ሺ አምስት መቶ ብር። በጣም ደስ ይላል። ተመጣጣኝ ዋጋ ነው ያላቸው፣ ተመጣጣኝ ዋጋዎች ናቸው። በዚህኛው ደግሞ ዲዛይኑ ከዚህ ጋር ስለሚለያይ ይሄኛው ደግሞ ባለ አስራ ሁለቱ ነው። ይሄ ትንሽ ሰፋ ይላል። ይሄ ግን ትንሽ ይሄም አስራ ሁለት ሲኒ የሚያወጣ ግን ሲኒ ብዙም አያወጣም። ግን ያው አስራ ሁለት ሲባል ስድስት ማን ነው ስምንት ወይ ዘጠኝ ነው የሚያወጣው ማለት ነው። ዋጋው ይሄኛው ደግሞ ሁለት ሺ ብር ነው የሚቀንሰው። በከሰልም በኤሌክትሪክም ይጣዳሉ አይደለም ይሄኛው ደግሞ ከነዚህ ሁሉ ደግሞ ትንሽ ለየት የሚለው ደግሞ ይሄኛው ደግሞ ሁሉ ነገራቸው እንዳለ አዲስ ሆኖ ማለት ሁሉ ነገሩ አቀማመጡ እንደዛ ሆኖ በሶኬት ነው የሚሰራው። በሶኬት ማለት ያው እዚህ ጋር ልክ እንደ ውሃ ማፊያ አይነት ነው ቡና ስቴ የሚያረጋል። እያየሾ መቅዳትም ትችላለች። በነገራችን ላይ ደግሞ ቡና ብቻ ደግሞ አይደለም ቡናካ ስል ይደረግ ሁ እስቲም ማለት ነው የሚያደርገው እስቲም ካደረገ በኋላ እዚ ጋር ቡና አርጋችሁበት ራሱ እንደ ማይካቶ መጠቀም ትችላላችሁ። በጣም አሪፍ ነው። ይኸኛው አራት ሺ ብር ነው። በሶኬት ስለሆነ ሶስት ሲኒ ብቻ ነው የምታወጣው። ስድስት ነው የምትባለው ግን ትንሽ ነው የምታወጣው ማለት ነው። እዚ ጋር ስንመጣ ደግሞ የቡና መፍጫዎች ናቸው። ከበፊቱ ሚማ የሚባል ቡና መፍጫ ነበረ። እሱ ከቡና ደግሞ ከሚማ የተሻሉት ናቸው እነዚህ ያው ኒማ አንደኛም ሁለተኛም ስላለ ነው፣ እና የተሻለ ከስተማርስ ጥሩ እና ቅርብ በሚል ነው እንጂ ኒማም አለ፣ ግን ከኒማ ይልቅ ግን እነዚህ የተሻሉ ናቸው። ይሄ ዋጋው አንድ ሺ አምስት መቶ ነው። ሶኔካ ይባላል። ትኩስ ቡና የፈጭም ቅና ምናም ነገር ይመከራል እንጂ ባትጠቀሙበት የተመረጠ ነው። ቡና ብቻ ብትጠቀሙበት የተመረጠ ነው። ኛው ዋጋው ስንት ነው? ይሄኛው ደግሞ ከዚህ ትንሽ ለየት ያለ ነው። ይሄኛው ደግሞ ሁለት ሺህ ነው ከሁለት ሺህ ብር ከሌሎቹ እዚህ ካየ ናቸው። ምን የሚለየው ነገር አለው? መፍጫዎች ናቸው የቡና መፍጫዎች ናቸው። የቅድሙ ያሳየው ቡና ቡና ሶኒካ ይባላል። ይሄም ሶኒካ ወይ ደግሞ አኒማ ይባላል ነው የተሻሉ ናቸው ደብል ራይፎርድ ይባላል። ይህም የቡና መፍጫ ነው። ሁለት ሺ ብር ነው። ከእነዚህ ሶስቱ ደግሞ ትንሽ ይሄ ደግሞ ለየት የሚለው ምንድን ነው? ይሄ ተለቅ ይላል ሳይዝ። በብዛት የሚጠቀም ሰው ካለ ቅምም ቢፈጭበትም ችግር የለውም። ይሄኛው ለቅመሞች ማለት ነው። ይሄ ትንሽ ከፍ ስለሚል ጉልበትም ከፍ ስለሚል ከነዛ ቅምም መፍጠትም ይቻላል። ይሄኛው ሁለት ሺ አምስት መቶ ደስ የሚለው ራሱ ቀጣይ ያላቸው አሳቺ ከሱም ተለቅ ያለ ነው። ግማሽ ኪሎ ነው የሚፈጨው። ይህን ቀን መፍጨትም ይቻላል። ይህኛው ደግሞ ሶስት ሺ አምስት መቶ አሁን ከያሸው አይነት እሱ ይበልጣል፣ ይሄ ይበልጣል ማለት ነው። ሳቺ የሚባልም አለ ቡና መፍጫ፣ እሷም አነስተላለች። ያው ማርኮ አሪፍ ነው በጣም አሪፍ ቃ ነው። የሳቺ እቃዎች ማንኛውም ሙሉ እቃ የተሟላ እቃ ነው ። እሱ ደግሞ ሁለት ሺ አምስት መቶ እዚህ ጋር ስንመጣ ደግሞ የሚያሳዩን ካብዮዎች ናቸው። ሳ ያው ሳቺ እንዳልኩሽ ሳቺ ማለ ራይ ማስተር እንዳለ በዚህ በተፋ የምታያቸው ይለያያሉ። ምንም የሚለያዩት ዋታቸውም ይለያያል፣ ሳይዙም ይለያያል፣ ብራንዳቸውም ዋጋውም ይለያል። የኛው ደሞ ሰበንስታ 4500 ብር። ሶኒፋ እና ሳቺ አንድ አይነት ናቸው፣ ዋጋቸው 4500 4500። እዛ ጋር ስንመጣ ደግሞ የፊሊፕስ ብራንድ ነው። ፊሊፕስ እና ብላክ ኤንድ ዴከር ይባላሉ እነሱ። በብራንዳቸው በጣም አሪፍ ነው። ቺፕ ነው በጣም ስንት ሊተር ነው ይሄኛው? አንድ ሊተር ናቸው ሶስት እንዳለ እነዚህ። አንዳንድ ሊተር አንዳንድ ሊተር ናቸው። ይሄ አንድ ሺ አምስት መቶ ብር፣ ይሄ ሁለት ሺ ብር፣ ይሄ ሁለት ሺ ብር። ለምንድነው የጨመረው ብትይ ከዚህኛው ከዚህ የተሻሉ ናቸው። እነዚህ ሪጋል ይባላሉ በጣም የአስራ ሁለት ሰዓት የሚቆይ ቻንስ አላቸው። ከዛ በላይም ይቆያል የሚባልም አለ ግን እንዳጠቃቀማቸው ነው። ይሄኛው ሁት ለ ሽቸን ላይ እየተያልኩ ትችኛ ምንድነች ቀጠፈ ያለችና ዲዛይኗም ታምራለች። በጣም ቀላል ናት፣ ቀለል ትላለች። ውስጡ ደግሞ በነገራችን ላይ ሌሎቹ ብጭቆች ናቸው። ይሄ ጎን ብረት ነው። ዛሬ ደግሞ ቢወቅ ይህኛው ግን አንድ ሺህ አምስት መቶ ተደምሮ። ይቺን ደግሞ ደስ ያለች ፓርታውን መሰለኝ የወለዱ ሰዎች ለመጠየቅ በጣም ቀላል ናት ለመያዝ እና ጥም እዚህ ጋር ስለመጣ ደግሞ እንደዚህ እዳ ለመያቸው ውሃ ማፊያዎች ናቸው። እያንዳንዳቸው ብራንዱ ይለያያል። የሚሻለው በተቀመጡበት ስታንዳርድ። ይሄኛው ልክ እንደ ማፊያ እንደ ማንጎ ኮሪያ መጠቀም ትችላለች። አዲስ የመጣ ነው። ብዙ ጊዜ ማፊያ የሚጠቀሙበት አፍልቶ እራሱ ስለሚዘጋ ያስቀምጡታል ማለት ነው። ይሄ ግን ማቅረብም ይቻላል። አፍልተሽበትም ማቅረብም ትችላለሽ፣ መቅዳትም ትችላለሽ ማለት ነው። ሁለት ነገር ሶስት ነገር ነው የሚጠቅመው። በጣም ነው ደስ የሚለው። እኔ ስሙ አርዱ ይባላል። የቻይና ዲዛይን ናቸው ሁሉም። ይሄው እንዳለ እቃዎች የምታያቸው እንዳለ ስታንዳርዱ ጠብቆ የቻይናዎች ናቸው ቢባልም ራሱ ግን ስታንዳርዱ ጠብቆ የሚመጣ ናቸው። ብዙ ጊዜ በዱባይም ይመጣል ነው

ይሄኛው ሁለት ነጥብ አምስት ሊትር ነው፣ ዋጋው 4500። አንድ ነጥብ ስምንት ሊትር ነች፣ ሳቺ ይባላል። ይሄኛው ደግሞ ዋጋው 3500፣ በአንድ ሺህ ብር ያነሳ ማለት ነው። እዚህ ጋር ስንመጣ ደግሞ አዲስ የመጣች ነች። ይችኛው ደግሞ በጣም አሪፍ ነች። ሰው ሮህያ ትባላለች። ሁለት ሊትር ነው፣ አዲስ ብራንድ ነው። አዲስ የመጣች ነች። ከሁሉም ትንሽ ይህም አሪፍ ነው።

ሁለት ሊትር ነው። እዚህ ጋር ስንመጣ ደግሞ ሰቨን ስታር የተለመደው ነው፣ ከበፊትም ጀምሮ እየጨመረ እየጨመረ የመጣ ነው። ይሄ አንድ ሺህ ስምንት መቶ ነው። እዛ ጋር የምታያቸው ደግሞ ትላልቆቹ ናቸው እነዚህ ይህ ኢሀውስ ይባላል ያ እንደ ፌርሙዝም እንደ ማፊያም ነው ሶስት ሊተር ነው ያ ሶስት ሊተር ነው ማፊያም እንደ ፌርሙዝም መጠቀም ትችያለች ነው ዋጋው አራት ሺ አምስት መቶ እዛ ጋር ያሉት ደግሞ አረንጓዴው እና ያኛው ሁለት ሁለት ሊተር ናቸው እነሱ ዋጋቸው ሁለት ሺ አምስት መቶ ሁለት ሺ አምስት መቶ ፌርሙዝ ተመሳሳይ ናቸው ማለት ነው ልዩነቱ ምንድን ነው ይሄ አንድ ብርጭቆ ነው ማክሲሚ የሚለው ያኛው ደግሞ ብረት ነው ቢወርቅ አይሰበርም ይሰበርም ሁለት ሊተር ነው ማለት ነው መጠቀም ይቻላል። እዛ ትላልቆቹ ደግሞ ሶስት ሊትርና አምስት ሊትር ናቸው። ሶስት ሊትሩ አምስት ሺ አምስት መቶ ብር፣ ያኛው ደግሞ ስድስት ሺ አምስት መቶ ብር። የሳይዝ ብቻ ነው ልዩነት ያላቸው። እነዛ ሙዞች ናቸው። ያ ለብዙ ለሆቴል ለግልዣ ወይ ለለቅሶ ቤት ምን ነገር ሲሆን ያንን መጠቀም ይችላሉ። ሻይ ቡና፣ ሁሉም ነገር። እዚህ ጋር ስንመጣ ደግሞ እነዚህ የሚያሳዩት ሙቀት ቤት ማሞቂያ ነው። ቤት ማሞቂያ ነው። በትንሹ አለ፣ በትልቁ አለ። ይህኛው ጎዶልያስ ነው የሚያቀርባቸው። በጣም አሪፍ እቃ ነው የሚሰራ። ቢበላሽ ምናምን ነገር ሲሆን እዚህ የመጠገን ቻንስ አለ፣ ኢትዮጵያ ውስጥ ማለት ነው። ይህኛው አምስት ሺህ ብር ነው። ሶስት ፍሎረሰንት ናቸው። ሶስት ፍሎረሰንት ነው ያለው። ማብዛትም መቀነስ ይቻላል። ምንድን ነው የሚቀነሱ እና የጨምረው ሁለቱም ብቻ። በጣም የሚበዛብሽ ከሆነ በሁለት ማድረግ ይቻላል፣ በአንድ ማድረግ ይቻላል። ካነሰች ደግሞ ሶስቱንም ማብራትም ማጥፋትም ትቻለች ማለት ነው። ይችኛው ደግሞ አራት ሺ ነች። ይህ ከዚህ አነስ ያለ ነው። ከአንድ ፍሎረሰንት ነች እችኛው፣ በጣም አሪፍ እችኛው ደግሞ ከስነ ማቃጣት ያለች ትንሽ አሁን ሴቶች እንግዲህ

ምናልባት በሽቦ ከሆነ ግን ነገር ሌላ ቀስ ሚችል ማለት ነው እንጂ ይዘ እንደ ልብሽ መጠቀም ትችለሽ። ይሄ ዋጋው ሰላሳ ሴንቲ ሜትር ነው ስፋቱ። ይሄ ሶስት ሺህ ብር ነው። ይህችኛዋ እዚህ ጋ ደግሞ ክዳን የላትም የዚህ ዘር ሆኖ በክዳን የለውም። ይሄ ሁለት ሺህ ብር። ይህችኛዋ ደግሞ ክዳን ባላት በዚህኛው የሳይዙ አነስተዳለች። ያቺ ሁለት ሺህ ነው። ግን ስታንዳርድ ጠብቆ ግን የቻይና ቢሆንም ከዱባይ ነው የሚመጣው፣ ማለት ነው። በጣም አሪፍ። ሌላ እዚህ ጋ ሹካ ማንኪያ ይታየኛል። እንግዲህ አዲስ ጎጆ ውጭ በተለይ የሚፈልጓቸው እቃዎች ናቸው። ደግሞ ሹካ ማንኪያ ቁርጥ ለሚፈልግ ሰው ደግሞ ያው ደብር ናቸው እነዚህ በጣም ደስ የሚል ናቸው። ሰው ደግሞ ጊዜ ለቤትም ብቻ ሳይሆን ጊፍትም ለመስጠትም ራሱ ነው ለማለፍ ናቸው። ሴት ነው የሚሸጠው ይሄ አምስት አጠቃላይ ማለት ማስቀመጥ ነው። የመጣች ነች አዲስ የመጣችበት የቡና ማፊያዎች ናቸው። ለየት ነው። አዎ ከነዛዎቹ ከሚጣዱት ሳስ ላይ ከሚጣዱት ይሄ ትንሽ ላይ የተተላለች ምንድነው፣ ኑሮን ለማቅለል በሚል ነው የተሰራበት ምክንያት። ይቡና ጋር ከስር ይገባበታል። ቡና እዛ ከገባበት በኋላ ይሄ ይፈታል። ይሄኛው ከተነሳ እዚህ ውስጥ ውሃ መጨመት ይችላልሽ ማለት ነው። ቡና አቺኛው ከፍተሽ እዚህ ታለጅበታለሽ። በዛ እዚህ ውስጥ ደግሞ ጫርቃለች። ያቺ ጫርቃ ምንድነው እንደ ስትለቁሹ ይነዳል ማለት ነው። በሚነድበት ሰዓት የዘሳት ውሃውን እዚህ ጋር ያፈለዋል ማለት ነው። ውሃ በሚፈላበት ሰዓት እስቲ የሚያደርገ እና ዝጣ የተጠቀመጠው ቡና መልሶ ይመልሷል ውስጥ የምታዩ ትቦዋለች አለ። ይፈላ እና መልሶ ያመጣዋል ውሃውን ሲያፈላ ማለት ነው። በስቲ ይወርዳል ማለት ነው። እቺ ትቀጣጠላለች። ሻለ ብዙ ጊዜ ሲቀጣጠል ደግሞ ብዙ ጊዜ የሚቀየር ይመስላችኋል። ራሱ ይሄዳል እስከሚጠቁ ድረስ ይሄዳል። የሚቀየር የሚቀየርም ቻንስም አለው አለ። ይገኛል ይቀየራል ማለት ነው። ዋጋችኛ ይችኛዋ ባለ ሶስት ሲኒ እና ባለ አምስት ሲኒ ይባላሉ። ባለ ሶስት ሲኒ የሚባሉት ስምንት ሺህ ነው። ባለ አምስት ሲኒ ደግሞ ዘጠኝ ሺህ ብር የሚነሳው ናቸው። ሳይዛቸው ይሄን ይመስላል ማለት ነው። እችኛ ትንሽ ለየት የምትለው ምናምን። ይህች ደግሞ እንደ ቅድም እዛ ጋር ካሳየሁሽ የቤት ማሞቂያ ነው ብዬሽ ነበረ። ይህኛው ደግሞ ፋንም ማሞቂያም ነው። ሙቀት ካለ ፋን ያደርጋል ቅዝቃዜ ባለ ሳት ደግሞ ሙቀት ይሰጣል ማለት ነው ይችኛል ሁለቱንም ይሰራል እና እቺ ቀልጠፋ ያለች ነች ይቻ አምስት ሺህ አምስት መቶ ብር አምስት ሺህ አምስት መቶ ብር በጣም አሪፍ ቀጣይ ድስቶች ይታዩኛል እዚህ ጋር ድስቶች ናቸው የሚታዩት ድስቶቹ ደግሞ እነዚህ ሴት ናቸው ሴቱ አራት ብረት ድስት አንድ መጥበሻ አላቸው። ብረት ድስቶች በነገራችን ላይ ብዙ ጊዜ ከበፊቱ ከነበሩት እንደ ስቲለስ ስቲሎች አሉ። ስቲለስ ስቲል አይደለም። ይሄኛው ደግሞ እንደ ሴራሚክ ነገር ነው። ስሙ መንኮክ ይባላል። ከሚገርምሽ ቅድም ከመጥበሾቹ አይነቶች ናቸው። እዛ ጋ አየሻቸው መጥበሾቹ ናቸው። ይህም አይዝም፣ አያሳርርም እንደ ልብሽ መጠቀም ትችያለሽ ማለት ነው። በዛ ላይ ደግሞ ከሚገርምሽ እዚህ ላይ የሰራሹ እንዳለ ይጣፍጣል ማለት ነው። ገንፎ ብቲ ምን ብቲ ሽሮ መስራት የምትችላለች። ብዙ ጊዜ ሽሮ ደግሞ የሚሰራው ሲንተከተክ ተጋቢ ነው የሚባለው፣ በሴራሚክ በሸክላ በዘመናዊ በባህላችን። ይህም በዚህ ምስል እንደምትሰሩ አይ፣ በጣም ነው ደስ የሚሉት። ወጥ እራሱ በደንብ ነው የሚያጣፍጡ። ደስ ይላል በጣም። በዛ ላይ ደግሞ ቂጣቸው አይዝም አያሳ በጣም አሪፍ ናቸው። በሽቦ አይነኩም አይደለ? ሲታጠቡ የራሳቸው ማንኪያ ቢጠቀሙበት አሪፍ ነው። እራሱ ማንኪያ ሁለት ማንኪያ አለው ኦኬ። የራሳቸው አላቸው ጭልፋ አንድ እንደ ማንኪያ የሚመስል ነገር አለው በሱ መጠቀም ይቻላል ማለት ነው። አለው አራት ብረት ድስት፣ አንድ መጥበሻ እና ሁለት ጭልፋ ነው ማለት ነው። ላይ በጣም አሪፍ ነው፣ ጻምሮ ነው ሰላም ብረት ነገ ነገር እንዳትጠቀሚበት ሁሉም እያንዳንዱ። ሆነ ማለት ነው፣ ፕላስቲክ ሆነ እዚህ ጋር የምታሳይሽ ደግሞ እንትን ነች፣ ዳቦ እንጀራ ምናምን ነገር በእጅ ከመንካት እንዲህ መቆንጠጫ ነገር ነች። ፓስታም ማውጫ ምትሆናለች ማለት ነው። ሙሉ ነው፣ ብሩሽ አለው፣ ማንኪ አለው፣ ጭልፋ አለው፣ አስራ አንድ ነው አንድ ላይ። ይሄንን ሁለቱን አንድ ላይ ማነው አንድ ላይ ሴቱ የሚሸጠው 2500 2500 እዚህ ጋር የሚያሳይሽ ደግሞ ምሳ እቃዎች ናቸው። ዲዛይን አላቸው ትናንሽ ትልቅ ማዕከለኛ ምናምን አለው በሚፈልገው ሰው መጠቀም ይችላሉ። ለትልቅ ሰው ቢሮ ይዞ ለሚሄድበት ሰው ትንሽ ያለች ማዕከለኛ ያለ ትልቁ አለ። ይሄኛው ሰባት መቶ ብር፣ ይሄ ስምንት መቶ አምሳ ብር፣ ይሄኛው ደግሞ አንድ ሺ ሁለት መቶ ብር። አሁን ነገር ቤት ጨመረው ማለት ነው እች እነዚህ ደግሞ የሚያሳዩት ደግሞ ማጎሽ ናቸው። የምን ማግ ነው አሁን አራስ ሲሆኑ ብዙ ጊዜ አጥሚት በዚህ መጠጣት ይችላሉ። እንግዳ ሲመጣባቸው ደግሞ መክደን ይችላሉ ማለት ነው። ትኩስ ነገር ነው የሚቆየው ደግሞ እስከ አራት ሰዓት እስከ አምስት ሰዓት ባለው ይቆያል ማለት ነው። እነዚህ ዋጋቸው ስምንት ስምንት መቶ ብር ናቸው ዋጋቸው ማለት ነው። እችኛ ምሳቃ ነች። ትናነሾች ምሳቃ ነው ተለየት ብላ ነው ከነዚህ ጋር ደሴም ናቸው። ምሳቃ የልጆች መያዣ ነው። ይሄኛው ዋጋው ወይኛው 850 ብር ይሄም 850 ብር። ኦኬ፣ ተመሳሳይ ናቸው ዋጋው ተመሳሳይ ነው። ይሄ ነው ትንሽ ለየት የሚለው። ግን ብዙ ጊዜ ቢሮ ወይ ደግሞ ትምህርት ቤት ብዙ ጊዜ ከተፈቀደላቸው በሚል ነው እንጂ ቢሮ ምናምን ነገር ሶኬት አለው እራሱ ሶኬቱ ሰክተሽ ምግቡን ያሞቃል ማለት ነው።